ጤና ይስጥልን፣ የሀሪ ዜና ነው። ለረዥም ጊዜ ሲያወዛግብና ሕዝቡንም ለሁለት ከፍሎ እንካሰላንቲያ ሲያማዘዝ የሰነበተው የትግራይ አስተዳደር እና ፖለቲካዊ ውጥረት መቋጫውን ሳያገኝ አይቀርም። በክልሉ ይካሄድ የነበረው ጦርነት ቆሞ ሰላም እንደሚሰፍን ቢጠበቅም ላለፉት ሁለት ዓመታት የህወሀት አመራሮች ውስጥ የተፈጠረው ስንጥቃት እርስ በርስ ሲያፋትጋቸው ከርሞ ከሳምንታት በፊት ነበር የጊዜያዊ አስተዳደሩ ርዕሰ መስተዳደር የነበሩት አቶ ጌታቸው መቀሌ ለቀው አዲስ አበባ የገቡት። በወቅቱ ከፌዴራል መንግስት በቀረበልኝ ጥሪ መሰረት ነው የመጣሁት ቢሉም ወንበራቸው መነቅነቁና ላይመለሱ እንደሚችሉ ተነግሮ ነበር። በዶክተር ደብረጽዮን የሚመራው የህወሀት ቡድን የማህተም ቅሚያና የከንቲባዎች ሹምሽር ድራማ እንዲሁም የጠቅላይ ሚኒስትሩ የክልሉን መሪ በኢሜይል ጠቁሙ ጥሪ አብቅቶ ሌፍተናንት ጀኔራል ታደሰ ወረደ ለአንድ ዓመት የክልሉ ጊዜያዊ ርዕሰ መስተዳደርነት ሹመት በትናንትናው እለት አዲስ አበባ መጥተው ተረክቧል። እዚህ ደረጃ ላይ ከመደረሱ በፊት ግን እስከ መገዳደል የደረሰ ውጥረት ውስጥ ገብተው እንደነበርና ጌታቸው ረዳም ተደግሶላቸው ከነበረው የሞት ወጥመድ ማምለጣቸውን ተናግረዋል። አቶ ጌታቸው በቅርቡ ባደረጉት ቃለ ምልልስ ሁለቱ ዓመታት ባልተረጋጋ ሁኔታ ውስጥ ሆነው ሲሰሩ እንደነበርና ከህወሀት በተለይም ከአንጋፋዎቹ ጋር የተካረረ ግንኙነት ውስጥ ገብተው እንደነበር አረጋግጠዋል። ይህም የሆነበት ምክንያት በሳቸው እይታ በትጥቅ ትግል አልፈው የመጡ ባለመሆናቸው ነው። ይህን በተመለከተ ቢቢሲ ሰፊ ሃተታ ይዞ ወጥቷል። ከቀዳሚ የህወሀት ፖለቲካዊና ወታደራዊ አመራሮች ጋር ፍጥጫ ውስጥ ገብተው እንደነበር ያስታወሰው ዘገባው የስልጣን ጊዜያቸው ድንገት እንዳበቃ ጠቅሷል። ከሦስት ሳምንታት በፊት በህወሀት ሊቀመንበሩ ደብረ ጽዮን ገብረ ሚካኤል የሚመራው የህወሀት ቡድን መቀሌን ጨምሮ በተለያዩ የትግራይ ክፍሎች የሚገኙ የአስተዳደር ተቋማትን በኃይል መቆጣጠሩን ተከትሎ አቶ ጌታቸው ወደ አዲስ አበባ ማቅናታቸውንም አስታውሷል። በወቅቱ ክልሉን በተመለከተ ከጠቅላይ ሚኒስትሩና ከዲፕሎማቶች ጋር ለመነጋገር መምጣታቸውና ወደ መንበራቸው እንደሚመለሱ ቢናገሩም ከሶስት ሳምንታት በኋላ አዲስ አበባ ውስጥ ከጠቅላይ ሚኒስትሩ ግራ በኩል ቆመው ወንበራቸውን አስረክበዋል። በአቶ ጌታቸው ከሚመራው ጊዜያዊ አስተዳደር ጋር ዓይንና ናጫ የሆነው ሌላኛው የህወሀት ቡድን የራሱን ሹመቶች ከመስጠትና ከተሞችን ከመቆጣጠር ባለፈ ጉልበት የተቀላቀለበት እንቅስቃሴ ሲያደርግ እንደነበርም በወቅቱ ተሰምቷል። ከዚህ ባለፈ አቶ ጌታቸው ወደ አዲስ አበባ የመጡት በሕይወታቸው ላይ የተጋረጠውን አደጋ ሸሽተው ነው ተብሎ ተወርቶም ነበር። ራሳቸው በሰጡት ቃለ ምልልስ ወደ አዲስ አበባ ሲመጡ ጥቃት ሊሰነዘርባቸው እንደነበር መናገራቸውን ቢቢሲ አስታውሷል። ይህም እንዴት እንደነበር ሲያስረዱ መሳሪያ በተጠመደበት መኪና እስከ አየር ማረፊያ ድረስ ክትትል እንደተደረገባቸውና በአየር ማረፊያ ጥበቃ በፌዴራል ፖሊሶች እንዲቆሙ መደረጋቸውና ክትትሉም አውሮፕላን ውስጥ እስኪገቡ ድረስ እንደነበር መናገራቸው ነው የጠቀሰው። የአቶ ጌታቸውና የህወሀትን ግንኙነት ባብራራበት ክፍል እሳቸው ከእድሜና በትጥቅ ትግል ውስጥ ካላቸው ሚና አንጻር እንግዳ መሆናቸውና ከህወሀት ዋነኛ መሪዎች በተለየ ወታደራዊን መንግስት ለመጣል በተደረገው የትጥቅ እንቅስቃሴ ውስጥ አለመሳተፋቸውን በማስታወስ ራሳቸው ተቀባይነት ላጡበት ምክንያት ሊሆን ይችላል ያሉትን የሚያጠናክር ሀሳብ አክሏል። ምንም እንኳን በህወሀት ውስጥ ያላቸው ቆይታ ሁለት አስርታት እንኳ ባይሞላም በድርጅቱ ውስጥ ያገኙት ተቀባይነትና ሚና ቀላል የሚባል እንዳልሆነ ገልጿል። ጥብቅ በሆነው የህወሀት የአመራር መሰላል ላይ ተረማምደው በአጭር ጊዜ ምክትል ሊቀመንበር ለመሆን የቻሉ ናቸውም ብሏል። አቶ ጌታቸው በተለይም የጠቅላይ ሚኒስትር መለስ ዜናዊ ሞትን ተከትሎ ጎልተው እየታዩ የመጡ ሲሆን ከጠቅላይ ሚኒስትር ኃይለማርያም ደሳለኝ አማካሪነት እስከ ኮሚኒኬሽን ሚኒስትርነት የስልጣን ደረጃ ደርሰው የነበሩ ናቸው። ይሁን እንጂ የኢህአዴግ አስተዳደር መንኮታኮቱን ተከትሎ የህወሀት አመራሮች ወደ መቀሌ ሲሄዱ አብረው መጓዛቸውም ይታወሳል። ከዚያም በኋላ በተከሰተው ጦርነት ወቅት ለመጀመሪያ ጊዜ ወደ በረሃ ወርደው የህወሀትን የፕሮፓጋንዳ ክፍል ሲመሩ እንደነበር ይታወቃል። በወቅቱ ከተለያዩ መገናኛ ብዙሃን ጋር ቃለመጠይቅ በማካሄድ ዝናቸውን አኝቶ እንደነበርም ይታወሳል። ጦርነቱ እንዲያበቃ ከፌዴራል መንግስት ጋር በተደረጉ ንግግሮች ግንባር ቀደም ተሳታፊ በመሆን የፕሪቶሪያውን ስምምነት ከህወሀት በመወከል የፈረሙ ሰውም ናቸው። የሰላም ስምምነቱ ተፈርሞ የትግራይ ጊዜያዊ አስተዳደር በሚቋቋምበት ወቅት በጊዜያዊ ርዕሰ መስተዳደርነት የተሾሙት አቶ ጌታቸው ወንበራቸው ዝም ብሎ ወንበር አልሆነላቸውም። ከስርና ከላይ በእሳት የሚለበለብ ድፎ ዳቦ ይመስል ከፍተኛ ጫና ውስጥ እንደነበሩም ይነገራል። በአንድ በኩል ክልሉን አረጋግቶ በመምራት ህዝቡን ተጠቃሚ ማድረግና የተፈናቀሉትን ወደ ቀያቸው መመለስ እንዲሁም አማራ ክልል የኔ ናቸው ያላቸውን በቁጥጥሩ ስር ያደረጋቸው ከጦርነቱ በፊት ግን በትግራይ አስተዳደር ስር ሆነው የነበሩት እንደነ ወልቃይትና ጠገዴ እንዲሁም ራያ አካባቢዎች የማስመለሱ የቤት ስራ የተሰጣቸው ቢሆንም በፓርቲያቸው ውስጥ ነፋስ ገብቶ አይጥና ድመት አይነት ግንኙነት ውስጥ ገብተው ሰንብተው ተጠምዶልኝ ነበር ካሉት የሞት ወጥመድ ማምለጣቸውን ነው የተናገሩት። ለገጠማቸው ፈተና በዋነኛነት ነባር የህወሓት አባላት በጊዜያዊ አስተዳደሩ ከርዕሰ መስተዳድርነቱ ቦታ ጀምሮ ቁልፍ በሚባሉ ቦታዎች ላይ ድርሻ እንዲኖራቸው ቢፈልጉም በጠቅላይ ሚኒስትሩ ተቀባይነት ባለማግኘቱ ሊሆን እንደሚችል ይገመታል። በወቅቱ አቶ ጌታቸው በእጩነት ቀርበው ተቀባይነት ባገኙበት ወቅት ጉምቱ የሚባሉ አመራሮች ደስተኛ እንዳልነበሩ ነው የሚነገረው። ይህም የአቶ ጌታቸው የስራ ጊዜን አይወጡት አቀበት አድርጎባቸዋል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 ለምን ቢባል አቶ ጌታቸው ምክትል ርዕሰ መስተዳድርና የሰላምና ጸጥታ ቢሮ ኃላፊ በነበሩበት ወቅት የሚጠበቅባቸውን ባለመወጣታቸው በመውቀስ ከነ ደብረ ጽዮን ቡድን ጋር እንደሚያብሩ የሚያመለክቱ አስተያየቶችን ሲሰጡ ነበር። ጠቅላይ ሚኒስትር ዓብይ በማኅበራዊ ገጻቸው በይፋና በሰላማዊ መንገድ በአዲስ ባህል የሥልጣን ሽግግሩንና ቅብብሎሽን ለማካሄድ የተዘጋጀ ፕሮግራም አከናውንናል ሲሉ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 ጠቅላይ ሚኒስትሩ የሌትናል ጄኔራል ታደሰ ወረደ ሹመት ባሳወቁበት መልእክታቸው አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በርካታ ወገኖች ዘንድ አለ ብለዋል። የትግራይ ሕዝብ የጠማውን ሰላምና ልማት እንደ ሌሎች ወንድሞቹ ወጥቶ የመግባት መሻት ስናሳካ ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አደርጋለሁ በማለትም አክለዋል። አሁን በጊዜያዊ ርዕሰ መስተዳደርነት የተሾሙት ሌትናል ጀኔራል ታደሰ ወረደ ህወሀት ለ17 ዓመታት ባካሄደው የትጥቅ ትግል ወቅት ከተዋጊነት እስከ ጦር አዛዥነት የደረሱ ባለማዕረግ ሲሆኑ በፌዴራል መንግስትና በህወሀት መካከል የተካሄደውን ጦርነት በመምራትም ይታወቃሉ። ሌትናል ጀኔራል ታደሰ በጡረታ እስኪገለሉ ድረስ በመከላከያ ሰራዊት ውስጥ የተለያዩ ተቋማትን በመምራትና በአዛዥነት ከማገልገላቸውን ባለፈ በደቡብ ሱዳን የአብዬ ሰላም አስከባሪ ኃይል የተልዕኮ ከፍተኛ መሪ ሆነውም አገልግለዋል። አሁን ላይ ውጥረት የነገሰበትና እጅግ የተካረረውን የትግራይ ክልል ፖለቲካን የማለዘብና ወደ ሰላማዊ መንገድ የመምራት ኃላፊነት ተሰጥቷቸው የአቶ ጌታቸውን ቢሮ ተረክበዋል። ስላዳመጣችሁን እናመሰግናለን።